የአባይ ወንዝና ቀይ ባህር የኢትዮጵያን የልዕልና ታሪክ በመቅረጽ ትልቅ ሚና ተጫውቷል። አባይ የኢትዮጵያን ውስጣዊ ሕልውና ኢኮኖሚና፣ ሉዓላዊነት የሚገልጽ ሲሆን፣ ቀይ ባህር ደግሞ የሀገሪቱን የውጭ ግንኙነት ንግድና፣ የጂኦ ፖለቲካዊ ቦታ ያመላክታል። ሁለቱም የውሃ አካላት አሁንም የኢትዮጵያን ቀጣይ የልዕልና ጉዞ የሚወስኑ ናቸው። በተለይም የታላቁ ሕዳሴ ግድብ ስኬት ለኢትዮጵያ የባህር በር ጥያቄ በር ከፋቸው ነው ተገኝቷል። ልክ ግድቡን ካጠናቀቅም በኋላ ጠላት ላለፉት ሶስት አስርተ አመታት በሀገራችን ላይ ዘርግቶት የነበረውን የማዳከም ሴራ የመበጣጠስ ስራዎች እየተሰሩ ነው። የህዳሴ ግድቡንና የቀይ ባህር ተደራሽነትን ያገናኘች ሀገር ነች። ይሄ አንዳንዶች እንደሚሉት ተፈጥሯዊ ግንኙነታቸው ብቻ ሳይሆን ሰው ሰራሽ የሆነ ግንኙነት ነው ወይም የፖለቲካ ሳይንቲስቶች እንደሚሉት ስትራቴጂክ ኔክሰስ ትስስር ነው ኢትዮጵያ እየፈጠረች ያለችው። ስለዚህ ኢትዮጵያ የህዳሴ ግድቡን ፍትሃዊ የሆነ አጠቃቀም ማረጋገጥ ከኢትዮጵያ የቀይ ባህር ተደራሽነት ጋር በቀጥታ ያገናኘችበት ሁኔታ አለ። ይሄ በቀጥታ የጠላትን ሴራ የሚበጣጥ ሰው ነው። ስለዚህ የኢትዮጵያ ከፍታ፣ የኢትዮጵያ ስም፣ የኢትዮጵያ መታወቅ ከናይል ጋር ይያዛል ከአባይ ጋር ይያዛል ማለት ነው። በሌላ መልኩም ቀይ ባህርም እንደዚሁ ማለት ነው። ቀይ ባህር ኢትዮጵያ ከዚህ በፊት ቀደምት ጀምሮ የነበሯት ሲቪላይዜሽኖች ከእስከ ዘይላ፣ በራ፣ አዱሊስ የተለያዩ ስልጣኔዎችን እንግዲህ ባህር ተሻግረን እንደውም ቀይ ባህር በኢትዮጵያ መሀል የነበረ ነው የነበረው። ለምንድን ነው ኢትዮጵያ ሳይዝ እኮ እየጠበበ እየጠበበ እየጠበበ መጥቶ ነው እንጂ እስከ በዚህ በኩል በቀኝ በግራ ያሉ ውቅያኖሶች ሁሉ ኢትዮጵያ የምትቆጣጠርበት የቀደምት ጊዜ እንደነበረ የታሪክ ድርሳናቶች ያሳያሉ ማለት ነው። ስለዚህ የኢትዮጵያ ልዕልና ከፍታ ሁሉ እነዚህን ውሃዎች በመጠቀም ከነዚህ ውሃዎች ላይ በመስራት እነዚህ ውሃዎችን በማስተዳደር የተያዘ ነገድ ነው። የኢትዮጵያ ከፍታ ከቀይ ባህርና ከናይል ተፋሰስ ጋር በመሰረታዊነት የተቆራኘ መሆኑ ደግሞ የተጠቃሚነት የማንነት ከታሪክ ጋር የመታረቅና ቀጣይነት ያለው ታሪክን የመጻፍ ጉዳይ መሆኑን ልብ እንድንል ያደርጋል። ለዚህ ደግሞ ኢትዮጵያ ወደ ከፍታ ማማ ለመድረስ እያሳየችው ያለው ሁለንተናዊ ለውጥና ስኬት ታክሎበት የባህር በር ጥያቄዋ ተጽዕኖ ፈጣሪነቷን ካሁኑ እያረጋገጠ ነው ባይ ናቸው። ስለ ወደብ ማንሳተዋ ብቻ ብዙ የሚያርበተብታቸው አካላት አሉ። ይህንን አቅም ስለሚያውቁ ነው። ኢትዮጵያ እንደ ሀገር የፈጠረችው አቅም አይዞር በይ ተብላ ከዚህ በፊት እንደነበረው ተዳክማ የመፍረስ ጫፍ ላይ ደርሳ ማንም እየመጣ የሚፈነጭባት ጥቅሟን እያጋበሰ የሚወስድባት ሀገር ሳይሆን አሰርቲቭ የሚባለው ወይም ጠያቂ የሆነ የውጭ ግንኙነት ፖሊሲን በመከተል ከዓለም ጋር መገናኘት አለብን፣ መተሳሰር አለብን። ያንን ስንተሳሰር ደግሞ የማንንም በጎ ፈቃድ አያስፈልገንም የምትል የጂኦፖለቲካ ልዕልና ያረጋገጠች በቀጠናው አሰባሳቢ የሆነች ሀገርን የመፍጠር ሂደቱ ከዚህ ጋር እየተገናኘ ነው። በርካታ ውጣ ውረዶችን ተሻግሮ በድል የተጠናቀቀው የታላቁ ህዳሴ ግድብ ስኬት አሁን ላይ የባህር በር ጥያቄዋ ተገቢ መሆኑን ሌሎች ሀገራት እንዲመሰክሩ እያደረገ ነው። በአሁኑ ሰዓት የሶማሊያ ፕሬዚዳንት ምንድን ነው በተለያየ ሚዲያዎች የተናገሩ ያሉት ኢትዮጵያ ቀይ ባህር ላይ የመገኘት መብት አላት፣ ይገባታል የሚል የቶን የንግግር የቃል ለውጥ የመጣው በአባይ ምክንያት ነው የሚል ዲፕሎማሲ አንድ ነገር ደግሞ በተጨባጭ ምንም ሳትሰሪ አባይ ማለት ነው። አባይ ጌርድ ሲያል ቅሳቸውም ተገኝተዋል። በዛ ላይ ይህንን ኢነርጂ መጋራት ማይፈልግ የለም። እቺ ሀገር ሰው ኢትዮጵያ መደገፍ ጀመረች ማለት ትልቅ ምርታ ነው። ለምን በዚች ሀገር ብዙ ነገር ያጋጠመን ነገሮች አሉ። ትልቅ የባህር በር ያላት ሀገር ናት። ስለዚህ ሌሎች ለምንፈልጋቸው የባህር አቅርቦቶችን እኛ ሀገሮች ራሱ ለኢትዮጵያ እንሰጣለን ብሎ መጀመራቸው ህዳሴ ወደ ቀይ ባህር እንዴት እንደተተረጎመ መልካም ማሳያ ሰሞኑን ፕሬዚዳንት ሀሰን ሼክ በአልአረቢያ ላይ ወደ እንግሊዝኛ ተተርጉሟል። በዛ ላይ ቀርቦ ኢትዮጵያ የቀይ ባህርን መጠቀም መብት አላት ጥያቄዋ ሌጂቲሜት ነው፣ አባይ ደግሞ ለቀንድ አፍሪካ ሁለንተናዊ እድገት ሙሶሶ ነው ብሎ መስክረዋል። በቀይ ባህር ጂኦፖለቲካ ላይ ለዘመናት የቆየው ዝምታ አብቅቶ የኢትዮጵያ ወደ ባህሩ መቅረብ ኃይልና ራእይዋ ሰፊ መሆኑንም ከወዲሁ የሚጠቁም ነው።